የዩኒቨርሲቲ መግቢያ ፈተና ለመውሰድ ወደ ፈተና ቦታ በምትጓጓዝበት ወቅት ከታጣቂ ቡኖች በተተኮሰ ጥይት ከፍተኛ ጉዳት ቢደርስባትም ውጤት ማስመዝገቧን ተማሪ ሰናይት ቸኮለ ተናግራለች። የጽናትና ወድቆ የመነሳት ማሳያ የሆነችውን ተማሪ ሰናይት መደገፍ እንደሚገባ የዋግ ህምራ ብሔረሰብ አስተዳደር ትምህርት መምሪያ ገልጿል። ደጀን ታምሩ ዝርዝር ዘገባ አዘጋጅቷል። ተማሪ ሰናየ ቸኮለ ትባላለች። ከዋግምራ ብሔረሰብ አስተዳደር ጀርባ ቀበሌ በመነሳት ወደ ሰቆጣ ከተማን በመግባት በዋክሱ ይሞሰን አድማሱ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ11ኛና የ12ኛ ክፍል ትምህርቷን ተከታትላለች። ለዩኒቨርሲቲ መግቢያ ፈተና ከፍተኛ ውጤት ለማምጣት በቂ ዝግጅት ብታደርግም ለፈተና ወደ ወልዲያ ዩኒቨርሲቲ በምትጓጓዝበት ወቅት በጸጥታ ችግር ምክንያት ከታጣቂ ቡድኖች በተተኮሰ ጥይት ከጉራ ላይ ከፍተኛ ጉዳት እንደደረሰባት ትናገራለች። በቃ በሶስተኛው በአራት በሶስተኛው በሁለተኛው ሲወዝቢ በቃ እያመላለሱ ጠዋት እና ማታ ነበር ፈተናው። ከዛ የስምንት ሰዓት ግሉኮስ የሚሰጠኛለን ከዛው አድርገው ይሰጡኛል ግሉኮስን። ከዛ ማስታገሻ በቃ ማቋረጫ የለውም አሁንም አሁንም ነው በጣም ነው የሚበላው የምር። ከዛ በሱ ወዲህም ተመስገን ስለተፈተንኩ በቃ ብዙ ጉዳት አልታየብኝም ከፊቴ ዓመትን ሙሉ ስትጓጓለት የነበረው የ 12ተኛ ክፍል አገር አቀፍ ፈተናም በደረሰባት ጉዳት መስተጓጎሉ የነገ ተስፋዋን ጨልሞባት እንደነበረ የምታስታውሰው ተማሪ ሰናይት በከፍተኛ ሕመም ውስጡና በመፈተን የማለፊያ ውጤት በማምጣቷ መደሰቷ ነው ከአሚኮ ጋር በነበራት ቆይታ የነገረችን። እንግዲህ ማለት ኖርማል ስላልሆነ በቃ የሆነ ሁለቱ ልጅ በቃ ኖርማል አልሆኑ። በቃ አይ ሶስቱ ጅማት የለም ስለተባልኩ የቀን ስራ በመስራት እና በሆቴል ጽዳት በመስራት ያቅመደካማ ቤተሰቦቿን እና የእሷንም ህይወት እንድትቀይር በብዙ ውጣውረድ እንዳስተማረቻትም እህቷ ወይዘሪት ታረግ ቸኮለ ትናገራለች። ከድጋፍ በሚገኝ ገንዘብም ሕክምናዋን እየተከታተለች እንደምትገኝ ገልጻለች። ሻንጣ አለ፣ አንሶላ አለ። ለዛ ነገር ቢሆን ያላት አንዱ በሬ እሱም ሽጦ ነው ለመድኃኒት ሙሉ የሆነ እኔ መጀመሪያ ላይ ሸጡ የጨረሱት ብር ሰላሳ ምናምን ሺህ ብር ነው። ግን እነሱ የላኩልኝ አስር ሺህ ብር ነው እና ሰላሳ ምናምን ሺህ ብር አባት የሀያ አራት ሺህ ብር ሽጦ በሬ ያን ያደረግኩት። አሁን ግን ዩኒቨርሲቲ ለመላክ ስልክ ያስፈልጋል ኮንቨርት ያስፈልጋል፣ አምሶ ላይ ያስፈልጋል፣ ልብስ ጫማም አለ። ግን ያን የማደርጉበት ምንም ነገር የለም። ከጉሬቷ በላይ እሷም ቢሆን ማለፏት ደስተኛ ሆና ይሄን የት ይሄን የተያመጣሉ በማለት አሁንም ደስተኛ አይደለችም። ገና የዋግምራ ብሔረሰብ አስተዳደር ትምህርት መምሪያ ምክትል ኃላፊ ወይዘሮ ፍታለች ምህረቴ የተማሪዋ ጉዳት ከፍተኛ ቢሆንም በችግር ውስጥ ሆና የማለፊያ ውጤት ማስመዝገቧ ትልቅ ጽናት ነው ብለዋል። እስካሁንም ለሕክምና ወጪ የአምስት ሺህ ብር ድጋፍ ያደረጉ መሆኑን ያስታወሱት ወይዘሮ ፍታለች በቀጣይም ለዩኒቨርሲቲ መግቢያ የሚሆን ድጋፍ ለማድረግ እየተዘጋጁ መሆኑን ገልጸዋል። የእሷ ስሜት በእሷ ስሜት ልክ ነው። እኛም የተሰማና ስለዚህ የእሷን ስሜት ተጋርተን የእሷን ስሜት አስተጋብተን ልጅቱ የተሻለ ነገር መሆን እንድትችል እያሰብን ያለንበት ሁኔታ አለ። እንግዲህ በጀት እንደተበጀተና በጀት እንደተለቀቀል እና የቻልነውን ያክል ተቋሙ የቻለውን ያክል ለልጅቱ ድጋፍ የሚያደርግበት ሂደት እንዳለ ተነጋግረናል። የጽናት ተምሳሌት የሆነችውን ተማሪ ሰናይትን እንዲደግፉ የጠየቁት ምክትል ኃላፊዋ ለክትትሉ ይረዳት ዘንድ ወልዲያ ዩኒቨርሲቲ እንድትመደብ ለሚመለከተው አካል እንደሚያሳውቁ ገልጸዋል።